ሰው ጋር ያው ያገሩ ሰው ጋር ነው የተጣላ፣ የጎጃም ሰው ነው እሱም፣ ያኛውም የጎጃም ሰው ነው። በመዶሻ ነው እራሱን የመታው። እንዳለ እንዳለ ተፈንቅሎ እንደገና እንዳዲስ ህክምና ነው እንትን የተባለለት። ብቻ ኔ እንጃ ምን ብዬ እንደምገልጥን አቃተኝ፣ ወላይ በጣም ነው ያቃተኝ። ዛሬ አህሙና ፈኪ ለየት ባለ ቪዲዮ መጥተዋል። ተከታተሉ ውድ ቤተሰቦቼ። ከድንገተኛ አደጋ አላህ ይጠብቀን። ሰውን ለመርዳት ሰው መሆን በቂ ነው። በህይወታችን ላይ ሳናስበው ድንገተኛ አደጋን አላህ ያረቅልን፣ ባለንበት አላህ ይጠብቀን። ቪዲዮ ላይክሸር ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። ለምታበረታቱን እጅግ በጣም አድርጌ አመሰግናለሁ። አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነሲማ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። አልሐምዱሊላህ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ከድንገተኛ አደጋ አላህ ይጠብቀን ማለት ነው። ስብሃና አላህ ሳያስበው የሰው ልጅ ሰርቶ ለመለወጥ በቃ ለማግኘት ከድህነት ለመውጣት ሲባል አገር ጥሮ ቤተሰብ ጥሮ በቃ ሁሉን ነገር ትቶ ይሰደዳል። ግን በድንገተኛ አደጋ ምን አይነት ህይወት እንደሚገጥመን አናውቀውም እና አላህ ስብሃና አላህ ተዓላ ከእንደዚህ አይነት ነገር አላህ ይጠብቀን ማለት ነው። እንዳያችሁት እንደሰማችሁት እንግዲህ ፈኪና አህሙ ዛሬ ደስ የሚል ቪዲዮ ይዘው መጥተዋልና፣ ወላሂ ማለት በጣም ከባድ ነው። በቃ ሳይታሰብ በእንደዚህ አይነት ህይወት ውስጥ መገኘት በጣም ነው የሚያሳዝነው። ነው እንግዲህ እንዳያችኋት እቺ እናታችን ወይም እህታችን ከባለቤቷ ጋር ሳውዲ ነበር የሚኖሩት ማለት ነው። የጎጃም ሰዎች ናቸው ሳውዲ የኖሩ እሷ አምስቱም አብረን ነው የምንሰራው አብረን ነው የምንኖረው፣ ባለቤቴ ነው አለች። እንግዲህ አብሮት ያለ ሰው ያገሩ ሰው ጎጃሜ ነው ያኛውም ማለት ነው በሀገሩ ሰው ነው። እንግዲህ ጥቃት ደርሶበት እዚህ ሁኔታ ላይ ያለው ማለት ነው። አያችሁ፣ በትንሽ ንግግር በትንሽ ጥል በቃ የማይወጣ ውስጥ ነው የሚገባው። እና ከእንደዚህ አይነት ነገር አላህ ይጠብቀን ውድ ቤተሰዎቼ ህይወት አንዳንዴ እንቆቅልሽ ናት። ያልፍልናል ብለን ሰርተን እንለወጣለን ብለን ቤተሰብ ጥለን ልጆች ጥለን በቃ አገር ጥለን ስንትና ስንት ጥለን በረሃ አቋርጠን ተሰደን ከድህነት ለመውጣት ለማግኘት ለመቀየር ስንል ቤተሰብ ለመርዳት ስንል ኑሯችን ለማሻሻል ስንል እንሰደዳለን። ተሰደን ግን ስንኖር የሰው ልጅ ነን እና እንግዲህ የሚያጣላም የሚያስማማም ነገር አለ፣ የሚያቀያይምም ነገር አለ። ግን ደግሞ ያው ቀዷ ቀድር ስለሆነ ምንም ማድረግ አይቻልም። አንዳንዴ አጥፊና ጠፊ አይተጣጣም የሚባል ነገርም አለ እና ያገጣጥማል፣ የማያገጣጥም ነገር የለም። በስራ ምክንያትም በማህበራዊ ኑሮም በቃ ሀተ እንደ አንድ ለትንሽ ደቂቃ እንኳን አብረው ከቆሙም አብረውም ከተቀመጡ አምላክ ካዘዘው በቂ ናት። ለሁሉም ነገር ያደርሳል ግን አላህ ይጠብቀን ዱዓ እናድርግ ዱአ ደግሞ የማይከልለው ነገር የለም የማይመልሰው በላይ የለም ዱአ ማድረግ ግድ ይለናል ማለት ነው ውድ ቤተሰቦቼ አላ አላህ ይጠብቀን ከእንደዚ አይነት ውስጥ ማለት ነው እንግዲህ ይህች እህታችን ወላይ በጣም ያሳዘነችኝ ሳውዲ የዛሬ ሁለት አመት አካባቢ ነው ችግሩ የተፈጠረው ብላለች ያገሩ ሰው ነው ባለመግባባት እንግዲህ ያኛው በመዶሻ ጭንቅላቱን በመምታት ጭንቅላቱ እንዳለ ወጥቶ እንዳለ ሁሉ ነገር እንዳለ ተሰርቶ ነው አለች። ኢትዮጵያ ውስጥ ራሱ ሕክምና ስለማያገኝ የሀገሩ መንግስትና የኢትዮጵያ ህዝብ በሙነወር ቤት እና መሲ የሞተችዋ ያች ሰውም ትሬዳዋ ምትረዳዋ ጥሯ ልጅ እሷም ህይወቷ አልፏል። እሷ እና ሙነወር ሆነው በላይብ ላይ ተሰብስቦለት ታክሞ ነበረ። የዛሬ ሁለት አመት ግን አልዲያነም አለች። እንግዲህ እንደምታዩት በዚህ ሁኔታ ነው አሁንም ያለው ማለት ነው። ጭንቅላቱ ላይ በተመታው ብትር እስካሁን ጥርሱም እጁም፣ ግማሽ ሰውነቱ ፓራላይዝ ሆኖ አላለች። እንግዲህ ታውቃላችሁ፣ ስራ ካልተሰራ ወጭ ብቻ ገቢ ከሌለ አይቻልም ማለት ነው። በአሁኑ ሰዓት በተለይ ህዝቡም ደግሞ ረዳ፣ አንዴ ያ ብር ያሳክማል ተብሎ ይታሰባል። ለአልዲያነም ሁሌም ሰው ፊት መቅረብ ያሳፍራል፣ ያሳቀቃል። በጣም ከባድ ነው። በተለይ በውጭ ዓለም ላይ ሲኖር ቤኬራው ሁሉ በቃ የህክምናው በጣም ነው የሚከብደው። እና ሳውዲ ላይ እንግዲህ ሁለት ዓመት በለጠውና አልተሻለውም፣ ለውጥም የለም። ቤኪራውንም አልቻልኩም፣ ህክምናውንም አልቻልኩም። ወደ ጎጃም ይዤው ሄድኳለች። ጎጃም ይዤ ሄጅ እንግዲህ ስድስት ወር ተቀመኩኝ። እዛ ተቀምጨ ምንም ያገኘት ነገር የለም። እስኪ ወደ አዲስ አበባ ደግሞ እንትን ህክምናም እንደገና ደግሞ የ ፓራላይዝ ስፖርት ምናምን የነርቭ ስፖርት እሱ እሱ ነገር ታገኛለች ሲሉኝ ተነስቼ የመጣሁ ነው የምትለው፣ እንግዲህ ሄታችን ማለት ነው ከጎጃም አዲስ አበባ ይዛ መጣሁንም። እዚህ የአጥንት ህክምናና ስፖርት ነገር እሱም እየሞከርኩ ነው የአበሻ መድኒትም። ማለት ሀቂቃ ሰውን ማስታመን በጣም ነው የሚከብደው። እንኳን እንደዚህ ፓራላይዝ ሆኖ አይደለም በራሳቸው ጊዜ እየተንቀሳቀሱ ራሱ ማስታመን በጣም ነው የሚከብደው። ጭንቀቱም በዛ ላይ በቃ የታመመው ሰው ታይሆን ታማሚው ነው አብሮ የሚታመመው ማለት ነው። እና በአሁኑ ሰዓት ደግሞ እንግዲህ ኑሮ እንዴት እንደሆነ ሁላችንም እናውቃለን። እንግዲህ ይሄ ያሉበት አልጋ ቤት ነው፣ ሩም ይዘው ነው። ይሄ እንግዲህ በአንድ ቀን አምስት መቶ ሰባ ነው ምናምን ነው የምከፍለው አለች። በአንድ ቀን ይሄ ተከፍሎ እንግዲህ በአንድ ቀን አደር ማለት ነው። እንዴት ነው የምትችለው? እቺ ሄታችን ምናልባት ልጆችም ሊኖሯቸው ይችላል አይታወቅም። በነገራችን ላይ ልጆች እንዳላቸው እና እንደሌላቸው አልገለጸችም። ግን በጣም ነው ያሳዘነች ማለት ሴት ናት ብቻዋን እና ሰው የላትም። ተሳውዲ ተንከራታ ኢትዮጵያ ተጣጣ ኢትዮጵያ ደግሞ ቤተሰብ እንጋል ሆነላ ሲል ወደ አዲስ አበባ ይዘመታ መልሳ መንከራተት ሰው ፊት ቀርባ ላይ መልሳ አግዙ በኔ የደረሰ መከራ በማንም ላይ አይድረስ እያለች ነው። ሳይታሰብ የሳውዲ ሰርቼ እለወጣለሁ አግኝቼ እመጣለሁ በቃ ይሄንን አስቦ ተሰዶ በሰው ሀገር ላይ እንደዚህ አይነት ነገር ሲገጥም በጣም ነው የሚያማው ማለት ነው። በቅጽበት ህይወት እንደዚህ ስትሆን ልብ ይሰብራል። እንግዲህ እሱ ስንት ያለም ነበረ ስንት ያስብ ነበረ፣ የሚለፋው የሚደክመው ለስንት ዓላማ ነበረ ዓላማው፣ በደቂቃ በሰከንድ ብልሽት ሲል ያሳዝናል። ይሄ ነገር ነገ በኛ ላይ ቢደርስስ ብለን ስናስበው ልብ ነው የሚሰብረው እና ውድ ቤተሰቦቼ ሰውን ለመሆን ሰው መርዳት በቂ ነው። ሰውን ለመርዳት ሰው መሆን በቂ ነው እና ሼር አድርጉ፣ ሚረዳ ይኖራል። በእናንተ ሰበብ ይህንን ወንድማችንን ደግሞ የማባታችንን አላፊያውን ይመልስለት፣ እናታችን ደስታዋ ደግሞ ይመለስላት። በጣም ከባድ ነው። እንግዲህ ፈኪና አህሙ ዛሬ ደስ በሚል ቪዲዮ ነው የመጡት። ይህንን ቪዲዮ ደግሞ በቃ ሁሉም ሰው ሼር እያደረገ ተደራሽ እንዲኖር ሰበብ እንድትሆኑ የሚረዱ ሰዎች ይኖራሉ። እና ከባድ ነው በጣም ሀቂቃ ማለት ነው። ሰው ፊት መቅረብ አልቻልኩም አግዙኝ የኢትዮጵያ ሕዝብ እያለች ነው። ሁለተኛ መልሼ ሰው ፊት ቀረብኩኝ አልቻልኩም። ከአቅሜ በላይ ነው። ሴት ናት፣ በሰው ሀገር ብቻዋ ናት። እና በጣም ነው የሚከብደው። ትልቅ ዩቱበሮችም ቲክቶከሮችም ይህንን ነገር አይታችሁ መፍትሄ ልትሰጡት ይገባል ማለት ነው። ፈኪ እንግዲህ እኔ ማየቴ የታመብኝ አይቼዋለሁ እንዴት እንደማሳም ማስታመም እንዴት ከባድ እንደሆነ እና ይችነታችንን አግዙልኝ፣ እርዱኝ እያለች ነው። ፈኪም ልክ እንደራሳችሁ አባት እንደወንድም፣ እንደራሳችሁ እህትና እናት አርጋችሁ አይታችሁ አግዙልኝ በቻላችሁ ድብ አምስት ማሰረም ሳትሉ ብለዋል። አህሙም ፈኪም ማለትና እንግዲህ እነዚህን ሰዎች መርዳት ግድ ይለናል እና ሀቂቃ ከባድ ነው አዲስ አበባ ላይ አሁን አይደለም እንደዚ ሮም ባይ ባይይዙ ራሱ ከአንዱ ቦታ አንዱ ቦታ የትራንስፖርት ራሱ ስንትና ስንት እንደሆነ ራሷ አንስታ ራሷ አንትን ብላ በጣም ነው የሚከብደው። አሁንም እንግዲህ እኔ ሁለት ሺህ ብር ሰጥሻለሁ ብላታል። አሁን አላህ ይጨምርልህ። እንግዲህ ለታዋቂ ዩቲዩበሮች ራሱ እናንተም ሸር አድርጋችሁ ይህንን ነገር ያቅማቸውን ቢረዱ ጥሩ ነው ባይነኝ። ምናልባት እንግዲህ ኮሜንታቶሮችም ሁኔታዎችን አይተው ወይም ደግሞ የእናንተ ኦዲዮንሶች አይተው ይሄንን ነገር የሚረዱ ሊኖሩ ይችላሉ። ሰበብ እናንተ ልቶ የምትችላላችሁ እና አላህ ያግዛቸው አላህ ከነሱ የሆነ ላለሁኝ ውድ ቤተሰቦቼ ከእንደዚህ አይነት ሙሲባ አላህ የጠብቀን። ሀቂቃ ማለት ነው ሀቂቃ አላህ የጠብቀን። በቃ የማንወጣው የማንችለው ከአቅማችን በላይ የሆነውን አደጋ አላህ የያዝልን ማለት ነው በስደት አለም ሆነን ህይወታችን አደጋች ውስጥ አላህ አያድርግብን አላህ ይጠብቀን ማለት ነው። ሰላም ለሀገራችን ለቤተሰባችን በሰላም ይውሰደን በሰላም ያድርሰን ባለንበት ሰላም ሁነን ማለት ነው። በጣም ከባድ ነው። እኔ አላቅም ብቻ ወላሂ ህይወት እንደዚህ ስትሆን ያሳምማል በጣም እና አላህ ይጠብቀን። አህሙና ፈኪም አላህ ይጨምርላችሁ። ሁሌም በእንደዚህ አይነት ቪዲዮ ብትመጡ ከአላህም ጋር ተሰውም ጋር ተወዳጅ ትሆናላችሁ በአይነኝ ማለት ነው። ፈኪና አህሙ አህሙ በፊት ጊዜ ብዙ ሰው ትረዳለ ቁርአንም ታድላለ ብዙ ሀይር ስራዎችን ትሰራለ ፈኪ የመጀመሪያ ነው ብላለች ግን በእንደዚህ በተቸገሩ ሰዎች በቃ መርዳት ባለበት በአቅማችሁ በቻለው እና ጥሩ ጥሩ ስራዎችን አብራችሁ ብትሰሩ በጣም ነው ደስ የሚለው እናንተንም እንግዲህ አላህ ይጨምርላችሁ ለእነሱም ደግሞ አላህ መፍትሄ ይፍጠርላቸው እንሻ አላህ ሰውን ለመርዳት ሰው መሆን በቂ ስለሆነ አላ ኸይሩን ነገር ሻ ደጋግ እጆችን ወይም ደጋግ ሰዎችን አላ ያምጣላቸው ማለት ነው። አፍያውን አላ ይመልስለት፣ መድሀኒቱን አላ ይፍጠርለት። ውድ ቤተሰቦቼ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ለምታበረታታችሁኝም እጅግ በጣም አድርጌ አመሰግናለሁ። የዛሬ ቪዲዮ እንግዲህ ይህንን በመሰለ ነበረና የምር ያሳዝናል። አመሰግናለሁ። በያላችሁበት አላ ይጠብቃችሁ።